አዎ በእኔ ደግሞ ቤተሰቦቿ ጋር መስሎኝ እኮ ነው አይ እዚህ ያላችሁ ደግሞ እዚህ ያላችሁ ሁላችሁ ማራ ጌም ቀጠሮ አላት ጊፍት እንኳን ከሌላችሁ መጣችሁ ታፕ ታፕ ነገሩ እዛ ታገኙኛላችሁ ለታፕ ታፕ ልሰብስብላ መቼ ነው ልሰብስብልሽ ከአንድ ሳምንት በኋላ ትነግሪያቸዋለች። ሲደርስ ይረሱታል። ሰው እኮብና አዎ፣ እኔም ልሰብስብ። እኔ ከጠጣሁት በኋላ እንትን ካልኩት በኋላ እንዳትቀየምኝ። አዎ፣ ከታዋቂ ጋር ነው የምትጫወቸው? ማሪ ረ ያው ከነዚህ ጋር ምናምን ነው የምጫወተው። ከሁለቱ ዜዶች ጋር አይደለም፣ ፋዬ ከፋዬ ጋር እኔማ እየሺ እኮ የጌም ቀጠሮ የምቀኛና ምንቀኛ እንዳያዩት ብሎ አድርገ አሰናብቶ በሪከርድ ነው ያዩት። ኔ ጌም በሪከርድ በሚልን ወጣው። ሚገርበኝ እኮ አራየሽም። መቼ ነው መቼ ነው? አስራ ሁለት አንበሳ ያወርደልኝ አስራ ሁለት አንበሳ ቅድስት ጌታ ነበር። በየቤት እየሄዳችሁ ጊፍተር መውሰድ ትወዳላችሁ። እሚገርምሽ እየተጫወትን ለቅድስት እኔ ቤት ቁጭ ብሎ ፑሽ አድርግ እያየ ነው። እዚህ እቤቴ ቁጭ ብሎ ነበረ ዘሎ ከዜድ ቤት ሸር አድርጋለት ነው ተባለ። የቅድስት ጊፍተር ነበረ። አላ አይገርምሽም? አላቀሁም አያጠኝም። ኪዳነ ምሕረት ለመኪና አደጋ ታርግልኝ። አላቀሁም አያጠኝም መጥቶ ሳይወርድልኝ ሳየው ፎል አርጎኛል። እዛ ነው ፎል ያረኩት። በቃ ቅድስት ቤት ነው ከአንቺ ከመምጣ ና ገባኝ። ታዲያ አየሽ ቅናታችሁ ቅናት ይሄ ነው። ቆይ ለምን ሶስት መቶ ሀያ ሽ ኮይን ያወርደኝ? ሶስት መቶ ሀያ ሽ ኮይን አንበሳ ወርዷል እሷ ቤት ብለው ቅድስት ቤት በዛን ሰዓት የሚፎካከረ ሰው ሲኖር ማለት ነው። አንድ ሚሊዮንም አወርድላት ነበረ። ምን አገባኝን የስለ ቅድስት እኮ ቁጭ ብላ ማሚ አበላሽቶ ይሄዳል። ቆይ ቆይ ቅድስት እኮ ቅድስት እኮ እዛ ጊዜ አለች፣ ቁጭ ብላ እያየች ነበር አለች እኮ በረች እኔ መብራት ያው ቅድስት እንታ ማርያምን ነበረች ቁጭ ብላ እያየች እያየኋት ነበር። አረ እዚህ ነው የነበረችው። እኔ ያልኩሽ ነው ማርያምን ማርያምን እየተጫውኩ ያሉ አንበሳዎች እየተንጋጉ ያሉ ቁጭ ብላ አየች ነበር። ፍቅር አላችሁ ቢሆን ውስጥ ለምን ትናደጃለች? አስር አንበሳ ነው የወረዱ ሁለት ሰው አንዳንድ ስምንቱ እሱ መኪናዎች

ሰውስ ሰዓት ይሆናል፣ ቁጭ አለው። የለም በቃ መእቶ ሰጭ ሆናችን፣ ያው ፍክክር የሚወድ ከሆነ ያረጋል። ፍክክር የሚወደ በቃ ቅድስት ነሞ በቃ ሰው አጣች። በቃ ኃይለኛ የሚያፎካክር ሰው ብንፈልግ ብንፈልግ የለም። ቢመጣ ማሜ ነው። የዛን ጊዜ ደግሞ መቀስ ሆነ፣ ምን አገባኝ እሷ ለሚሰጣት ብሎ ድረቅ አጫውት የምት ነው ምናል። በቃ ጌመር ጠፋ። ሦስት ሰዓት ቤቷ ቁጭ ብሎ አስር አስር ሺ ለኔ ማራ፣ ለእኔ ያጫወተኝ ይ ጥሩ ሰው ስለሆነ አቢ ነው አቢ ቁጭ ብሎ ሁለት መቶ ምናምን ሺህ ሲገባ ሰውየው በአንድ አራት አንበሳ ይለቀዋል። ምናምን ሲገባ ሰው ሁለት አንበሳ ይለቀዋል። አንበሳ ይለቀዋል። ምን ያለ ይቀጠላል። ከአቢ ጋር ነበር የተጫወታችሁት? እኔና ሀቢባ ቲም ሆነን፣ እኔና ሀቢባ አብረን አቢና ሚኪ ፊት አውራሉ። ከዛ ሀቢባ ለወጣ ነው አለች። ሰውየው ቁጭ ብለው፣ ከዛ እኔ ደግሞ ማለት የሰዓቷ መግቢያ ገስት ነው ወጣች እንጂ ቆጭ ብሎ ወየ ሚሚዬ ወየ ወየ፣ የአስራ አምስት ሺህ ባለቤት ወየ እኔ ካመን እኔ ካመን ሺ ውሃ እንደዘገንሽ ሲያስብ ዩ እኔ አስር ሺህ ትሰጠኛለሽ ብለሽ ካሰብሽ ፍሎእሽሽ ወይ ፎሎ ልመልስልሽ ው ፍቅር እኔ ካመን አንበሳው ድገሚው ድገሚው እዚህ አይኗ ያየች ትቃጠል። የሆነች ጥላታለች። አንበሳ ኩ በጣም ግን የሚገርመኝ አንቺ ስለተሰጠሽ ሰው ስለሰጠሽ እ የምናድገው ለምንድ ነው ሁሉም። ርዝኩ ዛሬ ማታ አውጥቼዋለሁ። ኮይኑ ከሸቀልኩ ነው የሚሰጣሽ ሚሚዬ እጠብቅላለሁ። አትበይ እሺ። አንበሳው ጨምሪው፣ አንበሳውም ጨምሪው። እሺ፣ አርባ ሺህ ኮይን አድርጌ አምስት መቶ የራሴ ጨምሬ፣ አምስት የራሴ እስኪ፣ አርባ አምስት የራሴ ጨምሬ ቲክቶክ ዩኒቨርሳል አውርድልሽ። አንበሳውም ጨምሪ አይ አም ጌመር አይ ኖ ጌመር ሆነሽ እኮ ነው ሰራተኛ አራት እና እና የላትም እንደ እሱ ነገር የኛ ብቻ ነው እንደ ለእናት እየሰደብኩ ማለት ነው። እንደዚህ ስትል ለእናትም ጭምር ነው። ኦኬ ሲቸግርሽ እሱን የደረሰልሽ እኔ ምን አልኩ? ይደርሶልኛል ነው እንጂ አልደረሰልኝም አላልኩም እኮ በትግርኛ ደርሶልኛል ነው ያልኳት። ረቂቅ ረቂቅ ቀን ጣም ጣስ ይስችኝ አልፈልግም ያዩ

እሺ፣ ስንቱ ይናለሽ ረረ ዘጠኝ ወንድ በስንት ሰውሪፕሊክ በስንት ልውሰደው? አይቀጣልሽ ያለሁ አጥፊልኝ። እሺ፣ ቅጣት ነው ሶስት ሺ ሶስት ሺ ሶስት ሺ አንቺ ሲሉ ከገፉልሽ ብዬ ነው፣ ጋይስ ታብታብ ታፕታፕ ብናርግ እኛ ታፕታፕ ብናርግ ሀብታም ይመጣል ይገፋልናል ታፕታፕ ብናርግ ቤተሰብ ታፕታፕ እያደረጋችሁ አይደለም እናንተ ልመና ሱስ ያስይዛል እኮ ሱስ ይዞኝ እንዴ ጠዋት ተነስቼ ቲክቶክ ስራ ሳይኖረኝ ካልገባዋል ሺ አዎ ካልገባው ችግር ነው እኮ የመቤቴን ምስል አድርገሽ አትሳደቢያለሽ። አስመሳይም አስመሳይ ለእኔ ነው። ኧረ እዚህ ነው። ቦማለሳ ዜዶ እንዳትናገሯት እዚህ ቤት ዜዶ አታይም ብላችሁ እንዳትናገሯት። ሞዴሬተር ሚዩት አድርጓቸው። ይሄ ቤት እኔም ብቻ ነው የሚመለከተኝ። ዜዶ ችግር ካለበት ዜዶ ጋር ሂደት፣ ትሰድባለሁ። አምስት መቶ ሰው እኮ ለሱም ነው። ሮቦት ናቸው፣ ቲክቶክ የላከልኝ ሮቦቶች ናቸው። አባ ስጡኝ። አባ አባ አባ አባ ፋሚሊ አባ ስጡ። ጃዊሳ ጃዊሳ አቤት፣ ቂጥ ላለው ማ ሲሰጡ፣ እኔ ማ ቂጥ ማሳደጋለ። ከዛ በታይት መውጣት አለብኝ። ከዛ ሙሉልኝ አራው አባ አንድ አባ ሁለት አባ ስንት ቴንኪ የስ ኬታዬ አመሰግናለሁ። ስንታየሁ ሳራ ኬቴ ቴንክ ሶማች ደብል ጋይስ ደብል ደብል ደብል ደብል ጋይስ። አረ ዜድ ዶል ቅጣትን በደንብ ቅጣት ተምሬ ነው የመጣው።

ሰትዬ ማለዳ፣ ህይወት ማለዳ ጸዳልዬ፣ ጉድ ሞርኒንግ ህውዬ። ትገቢያለሽ በኋላ፣ አዲስ ላቭ። ቴንክዩ ሶ ማች፣ በቃሽ። ህውዬ ስትገቢ ሸር አርጊልኝ በኋላ። አሁን ህውዬ አንበሳ ልታወርድልኝ ነው፣ ተጠንቀቁ።